አስቀድሜ የጻፍኩላችሁ የሚፈጠረው ነገር አይታወቅም ብዬ ነው። እኔ ለልጄ ስል ብዙ ሆኛለሁ ያለ ህይወቷን ለማትረፍ ስል ህይወቴን እሰጣለሁ ደግሞ ሰጥቻለሁ። ወንጀል ተሰራ። ወንጀለኞች ህዝብ አስለቀሰው። በዘርፉት ገንዘብ ልጅን አሳክም ያለሁ ለልጄ ቋሚ ንብረቷ ውርሷ ቤቷን አስቀርች እላታለሁ። እንደወጣው በቃ ወይም አንድ ነገር ቢሆን

ብሩክ የጣፈው ደብዳቤ ታወቀ። ምንድን ነው የሚለው ምንድን ነው ጥፎ ያስቀምጠው የሚለው ሁሉም ነገር እንግዲህ ዛሬ አሁን ሆኖልናል ማለት ነው። እንደዚሁም እንግዲህ መድብልም ዝናን እገለዋለው ብሎ እንግዲህ እያባረረው ነበረ። ዝናም እንግዲህ ነፍሴ አውጪን ብሎ ሸሾ አምልጦ መኪና ውስጥ ገብቶ እንግዲህ መኪናውን አስነስቶ ሸሾ አምልጦታል ማለት ነው። እንግዲህ ለሱ ግብረ አበሮችም ደውሎ ይሄ ልጅ ከባድ ልጅ ነው፣ ሊገለኝ ነበረ በማለት ይነግራቸዋል። እነሱም እንግዲህ ይሄ ሰው ቢሆን ነው እንደዚህ የሚያደርገው፣ መወገድ አለበት እያሉ ይገኛሉ። እሱ ግን ደግሞ ከዚህ ሊጋራ ደም መቃባታችን ነው እንጂ ከኛ ጋር ቢሰራ ጥሩ ነበር። ጀግና ነው የሌለ ጀግና ነው በማለት እንግዲህ ለአቤል ይነግረዋል ማለት ነው። አቤል ሞሲሳ የሚባለው ሰውዬም እንግዲህ እሱ መወገድ አለበት እያለ ነው የሚለው። በመጨረሻ እንግዲህ ዝናም መድብልም ማስወገድ አለብሽ ብሏታል። ፍራታ ይፍራታ ግን በጣም ደንግጣለች ማለት ነው። እንዴት ነው ይሄን ላድርግ? አልችልም ብላ እየተንቀጠቀጠች ትገኛለች ማለት ነው። ሰላም ጤና ይስጥልኝ። ሁድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበልልኝ እያልኩኝ እነሆ ምሳሌ ድራማ እላችሁ መጥቻለኝ ማለት ነው። ምን አዲስ አለ ምሳሌ ድራማ የሚለውን አብረን የምናይ ይሆናል ማለት ነው። እንግዲህ በዛሬው ክፍል መድብል ዝናን እገለዋለው የመጨረሻ ጊዜ ነው ወንድሜ፣ ከሌለ እኔ ምንም ተስፋ የለኝም በማለት ቆርጦ እንግዲህ እየጠበቀው ነበረ። ዝናም እንግዲህ እንደዚሁም መሀሌት ወደ ቤቷ ሸኝቷት ወደ መኪና ሊገባ ሲሄድ እንግዲህ መድብል ከኋላው ሄዶ፣ ቁም ዛሬ የትም አታመልጠኝም ነበረ ያለውና ዝናም ፊቱ ላይ በጣም እንደተደናገጠና እንደፈራ ይታወቅበታልና ፊቱ ላይ ያስታውቃል። እሱም እንግዲህ ያለማስነቃት ለምን ታደ አትተወኮስብኝም? ባለፈው ለምን አልተወኮስክብኝም? አሁንም ተወኮስብኝ። ይኸው ፊትህ እኮ ነኝ። እምፈራህ መስሎህ ነው ነው ያለውና መድብልም እንግዲህ እኔ ተስፋ ቆርጫለሁ፣ ሞት ምን እንደሆነ ለእኔ አትነግረኝም። መሞትም መኖርም ለእኔ ብርቅ አይደለም በማለት እንግዲህ ልኩን ይነግሯልና ባለፈው ደግሞ ሸሽቼ ያመለጥኩ አይምሰልህ ሲለው፣ ችግር የለውም እንደ ባለፈው ሸሽህ ለማምለጥ አታስብ፣ እዚሁ ግንባር ላይ ነው የምትወኮሰበት በማለት ነበር ያለውና ነገር ግን እሱ ቆርጦ ግንባሩ ሊለው ሲል እንግዲህ እሱም መጨረሻ ላይ ሸሾ አምልጧል ማለት ነው። እሱም በቻለው አቅም እየተከተለው ነበረ መድብል። መጨረሻ ላይ ግንዝና ቶሎ ብሎ ሮጦ መኪና ውስጥ ገብቶ መኪናውን አስነስቶ አምልጧል ማለት ነው። እሱ ከኋላውም እየተኮሰ ነበረና ነገር ግን በጣም ተደናግጧል። እንዴት ያመልጠኛል ወንድሜ ማ አንድ ነገር ሆኖ አለቃቸውም እንግዲህ ከሱም አልፎ አቤል ሞሲሳ ወደሚባለውና ና ከላይ ዋናው አዛዞቹ ጋር እንደሚደርስ ነው የምናየው። ና ስለዚህ ዝና ድመት ነው። ድመት ጭራዋን ሲዟት ትናከሳለች፣ ወገቧን ሲዟት ደግሞ ትተኛለች። ስለዚህ እኛ እሱን ማሳደድ ትቼ፣ አቤል ሞሲሳ የሚባለው ሰውዬ ማን ነው? እሱ ጋር ነው መጋፈጥ ያለብኝ እያለ ይገኛል ማለት ነው ና እንደዚሁም እንግዲህ ይሄንን አማራጭ ለ ሞገስም ነግሮታል። ሞገስ እንግዲህ በጣም ፈርቷል፣ እና እሱ ፍርሃት ብቻ ሳይሆን የሚወዳት ልጅ አላት። የሚወዳት ልጅ እንግዲህ ሉላ አለች ስለሆነ፣ ሉላ አንተ እኮ አንድ ነገር ብትሆን እኔ ብቻዬን ነኝ፣ ማንም የለኝም፣ ታውቃለህ። ስለዚህ ይሄ ነገር ይቅርብህ እያለችው ነበረ። እሱ አይሆንም፣ ተደብቆ ነጻነት፣ ፈርቶ ነጻነት የለምና መጋፈጥ አለብን። ተደብቀን መቼ ድረስ ነው የምንኖረው? ጠላቶቻችንን ለማጥፋት ግዴታ መጋፈጥ አለብን እያለ ይገኛል ማለት ነው። እሷ ግን አይሆንም ነበር ያለችው። መድብልም እንግዲህ አንድ ምርጫ ሰጥቶታል። ይሁልህ አንድ ነገር ከኔ ጋር መጋፈጥ ወይ መተው፣ ይሄን ሁለቱ አንዱ ምረጥ ነበር ያለውና እሱ ግን ይሄ ጥያቄ እኮ ለኔ ወይ ሉላ ምረጥ ወይም ብሩክ ምረጥ እያለኝ እኮ ነው። ብሩክን ተመረጥኩ ደግሞ የሚወዳትን ሉላ ላጣ ነው እያለ ግራ እየተጋባ ይገኛል ማለት ነው። ዝናብ እንግዲህ መኪና ውስጥ ገብቶ አምልጧል። ዛሬ እንግዲህ ለይቶለት ነበረ። አምልጦ እንግዲህ መኪና ውስጥ ገብቶ ለአቤል ሞሲሳ ለሚባለው ሰውዬ ሰው ደውሎለት ነበር፣ እና እኔ ዝና የደንበሳ ልጅ እንዴት ይሄ ሰውዬ ዛሬ እኮ ከሞት የተረፍኩት ገሎኝ ነበር፣ ወይኔ ዝና የደንበሳ አበበ ደንበሳ ልጅ እያለ እንግዲህ እየተበሳጨ ይገኛል። እንግዲህ ለእሱ ለግብረ አበሩም ደውሎለት፣ ዛሬ እሱም ሲደውል ምን አዲስ ነገር አለ ሲለው፣ ምን አዲስ ነገር አለ ባከ ሲለው፣ እሱም እንግዲህ ምናልባት የደወልክልኝ ያን ዝና የሚባል ሰውዬ በየ እዥ አለው ለማለት መሆን አለበት ሲለው፣ የምን መያዝ ነው ዛሬ ገድሎ የነበረ እኮ ግንባሬ ላይ ተኩሶብኝ ነበረ። ለትንሽ ነው ያመለጥኩትኝ ነው ያለው። እንግዲህ እሱም እንዲህ ይሄ ሰው በቃ በጣም ከባድ ሰው ነው ማለት ነው ያል። አዎ ስለዚህ ይሄን ሰውዬ ማስወገድ አለብን ማለት ነው ያል ሰውየው፣ ማስወገድ አለብን፣ ቀላል ሰው አይደለም በጣም ከባድ ሰው ነው እንደውም ቀም ደንባ ንቃባ ኑሮ ከኛ ጋር ቢሰራ ጥሩ ነበረ እንደዚህ አይነት ሰውን ያለው። እሱም አይ አይ እንደዚህ ኃይለኛ ሰዎች ና ደፋር ሰዎች መቆየት የለባቸውም ነው ያለው። ይሄ የታወቀ ነው። በሀገራችንም ሆነ በዲራማው በሆነ እንደዚህ ደፋር ና እውቀት ያላቸው ሰዎች ቶሎ ነው የሚወገዱት። ለምን ቢባል ያው ነገሮችን መጋፈጥ ስለሚችሉ ቶሎ ብለው አናታቸውን፣ ቀንዳቸውን ይሏቸዋል ማለት ነው ና ሰውየውም እንግዲህ እንደዛ ነው እንደዚህ አይነት ደፋር ና ሰዎች ጎበዝ ሰዎች መቆየት የለባቸውም፣ ቶሎ መወገድ አለባቸው ነው ያለው። ስለዚህ ሌሎች እኮ ምንም ትንፋሽ የላቸውም የሉም፣ ዝም ብለው እኮ ነው። አሁን ዋናው ምንጫቸው መድብል ነው ያለውና ስለዚህ ክረምት መምጣት አለበት። ይህንን ምንጩን ለማድረግ ክረምት መምጣት አለበት ነው ያለው። ዝናም እንግዲህ አዎ፣ ክረምቱ ደግሞ እኔ ነኝ ነው ያለው እና ስለዚህ እኔ እራሴ እንዲወገድ አድርጓለው ነው ያለው እና እሱም እንግዲህ የሄደበት መንገድ ኤፍራታ ናት ማለት ነው። ኤፍራታ እንግዲህ ጠርቷቸው ነበረ ለመናገር ዝም ብሎ ሰዓታት ቆይቶ፣ እንዲህ ምን ሆነሃል እያለችው ነበረ በተደጋጋሚ እንግዲህ መሀሌትም እሱም ዝም ብሎ ቆይቶ እንግዲህ ኤፍራታ ነበር ያላት። ቆይቶ ና እሷ ነበር ያለችው በጣም ተደናቅጣ ስለዚህ አንድ ስራ ሰጥቼሻለሁ ነበር ያላት እና ቀጥሎ እንግዲህ መድብልን ማስወገድ አለብሽ ሲላት እንግዲህ ከተቀመጠችበት ነው ዘላ ብድግ ያለችው ማለት ነውና እንዴት ስትል እንግዲህ ተቀመጭ፣ ምንድን ነው የሚያቆምሽ? ቁጭ ብይሻለሁ ተቀመጭ ነበር ያለትና እሷም አላደርገውም፣ በፍጹም ይህን ነገር ማድረግ አልችልም ነበር ያለችውና እሺ ይህን ነገር ማ ማድረግ ታልቻልሽ ለመጨረሻ ጊዜ መቃብርሽ ላይ ሩጫዬን ጨርሻለው የሚል ለመጣፍ ታስገድጅኛለሽ ኒያላት እና እሷም እንግዲህ ከመሞት ይህን ነገር ብተባበራቸው ይሻለኛል ብለው፣ መርዛ አውጥቶ ይሰጣታል ማለት ነው። በመጠጠን ደሰጩ በማለት ያላት እና እሷ እንግዲህ በጣም ተደናግጣለች ማለት ነው። መድብልም እንግዲህ ወደ ቤት ተመልሶ ነበረ በጣም ቅድስትም ተጨንቃለች ጋሺ ምን ሆኖ ነው እሺ ምንድነው ምላለዚህ ለልጅ እያለች ነበረ ደብዳቤውንም አንብበዋለች እንደዚሁ ለዳጣም ደውላ ዳጣም መታ ደብዳቤውን አንብበው ነበረ በቃ ምን አርግተውት ነው ወይኒ ብሩኬ ምን አርግተውት ነው እያለች እሷም በጣም እየተጨነቀች ነበረ ነገር ግን እንደዛው ሞገስም እንግዲህ በምሽትም ቢሆን ወደ እነሱ መቶ ነበረ መድብልም መጨረሻ ላይ ስልኩን አላነሳ ቢልም መጨረሻ ላይ እንግዲህ ነገሮች አልሳካ ሲሉለት ዝናም ሲያመልጠው ወደ ቤት ተመልሶ ነበር። ና እንግዲህ ደብዳቤውን ግልጥ አርግተው አንብበውልናል ማለት ነው። እሱም የጣፈው ደብዳቤ እንግዲህ ለልጄ ስል ራሴን አሳልፌ ሰጥቻለው። እኔ ልጄን እወዳታለው፣ ሁላችሁንም እወዳችኋለው። እንግዲህ መጨረሻ መጀመሪያ ላይ ቪዲዮንም አስገብቼ ላችኋለሁ ማለት ነው። ልጄን ለማዳን ስል ራሴን አሳልፌ ሰጥቻለው። ስለዚህ ለልጄ ደግሞ ውርስ ቤቱን አስቀርቼ ላት አለው እና እንደዚሁ እንግዲህ ወንጀሎኞች በሰበሰቡት ገንዘብ ከነሱ አብሮ እንደሚሰራ ሆኖ ገንዘብ ተቀብሏቸው፣ መጨረሻ ላይ ግን ያንን ነገር ከነሱ ጋር እነሱ እንዳደረጉ እንዳሉ ሳያደርግላቸው ስለቀረ እንግዲህ ወይ ሊገሉት ይችላሉ፣ ወይ ሊያስሩት ይችላሉ ስለሆነ ይህን እንግዲህ ይህንን ሚስጥር ደግሞ ዝና ጠንቅቆ እንደሚያውቅም እዛ ወረቀቱ ላይ እንግዲህ አስፍሮላቸዋል ማለት ነውና ስለዚህ ምንም ቢሆን እንዳታስቡ ነው ያለውና፣ ወረቀቱን ልመለስም ላልመለስም እችላለሁ። እንደዚሁ እንግዲህ ቅድስት ልጄን አደራ በማለት እንደዚሁ እንግዲህ መድብልም ሲመጣ ሁሉንም ነገር ተውና ልጄን ምሳሌን አደራ በሉልኝ በማለት እንግዲህ ወረቀቱ ላይ አስፍሯል ማለት ነው። ቅድስት እንግዲህ በጣም እያለቀሰች ትገኛለች። እንዴ ጋሼ ሞቷል ማለት ነው በቃ ስትልም እንግዲህ መድብልም እዚህ ወረቀት ላይ አሁን ሞቻለሁ የሚል አለ ነው ያላት። እሱም እንግዲህ አይ በቃ እኮ ነገሩ እኮ በጣም ከባድ ነው ስትል እንግዲህ፣ እኔ ተስፋ እንደ ቆርጥ አታድርግኝ ወንድሜ፣ በህይወት አለ አገኘዋለሁ ደግሞ ወንድሜን ወንድሜን እስከማገኝ ድረስ ሩጫዬን አላቆምም፣ ምንም ወደኋላ የሚመልሰኝ ነገር የለም እያለ እንግዲህ በቆራጥነት ተነስቷል ማለት ነው። መድብል ጀግና ብለነዋል ማለት ነው ለወንድሙ እንግዲህ ራሱን አሳልፎ እየሰጠ ነው የሚገኘውና እዚህ ጋ የምንመለከተው እንግዲህ ብሩክም ጀግና አባት ነው ለልጁ ሲል አያቸው። ለልጁ ሲል ወንጀለኞች አጭበርብረው በተቀበሉት ገንዘብ ትክክል ያልሆነ ስራ ከናንተ ጋር ሰራለው በማለት እንግዲህ ብሩን ተቀብሎ ልጁን አሳክሟል። መጨረሻ ላይ ግን ያንን ስራ ከነሱ ጋር እየሰራ አይደለም፣ ስለሆነ ምን አደረጉት እነሱ እንግዲህ እሱን አፍነውታል ማለት ነው። እና ይሄ ሁሉ የተደረገው ለልጁ ነው፣ ግን እሱ ቢሞትም ቢኖርም ለልጁ ደግሞ ቤቱን አትርፎላታል ማለት ነው። ይሄ ደግሞ ለልጁ መልስ አይሆናትም። ድሃ ሆኖ ምንም ሳይኖረው ለልጁ ቢኖርላት የተመረጠ ነበር። እና አሁንም ቢሆን ምንም አልሆንም፣ ብሩክ ይመጣል ብለን የራሳችንን ግምት እናስቀምጣለን ማለት ነው እዚህ ጋር እንግዲህ ካሌም ሞሲሳ የሚባለው ሰውዬም እየዛተ ነው የሚገኘው። እሱ ማን ቢሆን ነው? ስለዚህ እነኚህ ሰዎች ለማረጋጋት የብሩክን የሆነች አንድ ትንሽዬ ፍንጭ ልንሰጣቸው ይገባል ነው እያለ የሚገኘውና ዝናብ እንግዲህ አዎ እኔ እንደውም እኮ ጥይቱን ደቅኖብኝ ከፊቴ ስቆም የሆነ ነገር ልናገር ነበረ እንኳንም አልተናገርኩኝ። ስለዚህ ወይ የሆነ ፍንጭ መስጠት ነው ወይም ፋይሉ መዝጋት ነው ካልሆነ እውነቱ መናገር ካልሆነ ደግሞ በሩ ከመልቀቅ እያለ ነበር የሚገኘውና መጨረሻ ላይ ግን መድብል በርትቶ የሚጋፈጣቸው ከሆነ ወይም ደግሞ ዝናን በድጋሚ የሚያገኘው ከሆነ ዝና እውነቱን ሊናገር ይችላል እውነቱን ሊናገር ይችላል። ካሊሞሲሳ እንግዲህ ከላይ ሆኖ አዛዥ ነው፣ ዋናው ወንጀለኛ ነው እሱ። እንግዲህ ስለዚህ ፖሊሶች እየመረመሩ በሄዱ ባሉበት መንገድ እንግዲህ ፖሊሶች እውነቱን ከደረሱበት ዝናም ሁላቸውም ግብረአበሮቹም ተሰብስበው እንግዲህ ወደ ወህኒ ነው የሚወረወሩት ማለት ነውና፣ ህግ ህግ ነው። ህግ የበላይ ነው። ምክንያቱም ከህግ የሚያመልጥ ሰው የለም። ለጊዜው ግን ነገሮችን እስከሚያጣሩ ብሩክ እንግዲህ ላይ መጣ ይችላል ማለት ነው እንግዲህ፣ እዚህ ጋር የምንመለከተው በጣም እንዳዘነች ነው የምናየው፣ ቅድስት ማለት ነው እንግዲህ። ዳጣም እንዴ፣ ምን ሆነሽ ነው አንቺ ይሄን ያለ ያዘንሽ እንዴ? እኛ ሳናውቅ እናንተ ይሁን ነገር ጀመራችሁ እንዴ? እያለቻት ነበርና፣ እሷም አሁን የሚቀለድበት ሰዓት ነው? እንደዚህ አይነት ነገር የሚወራበት ሰዓት ነው? እባክሽ ትላታለች። እሱም ይሄ አንቺ እያደረግሽ ያለሽው ነገር አሁን እኮ ለብሩክ ምንም አይጠቅመው፣ እሱ አሁን በርትቶ መጋፈጥ ነው። እንደው አንድ ነገር ቢያደርጉት ብሩክን አለ ሰጣቸው ምነኝ ሰዎች እያለ ትገኛለች። እንግዲህ ዳጣ ማለት ነው። ዳጣ በነገራችን ላይ ዝናን በጣም ነው የምትፈራው። በምን አይነት መንገድ ልትጋፈጥ እንደምትፈልግ እንግዲህ አናውቅምና በጣም ነው የምትፈራው እሱን ስታይ ማለት ነው። ና ሞገስ እንግዲህ እንደምንመለከተው ከሆነ ነገሮቹን በብልህ ነው የሚያስኬደው፣ ብልሀተኛ ሰው ነው ማለት ነው። እንደዚሁም እንግዲህ ሉላም እንደዛው ማለት ነው። ሉላም ነገሮችን በብልህ ነው በጉልበት አይደለም። እና አሁን እዚህ ጋር የምንመለከተው መድብል ግን ነገሮችን በጉልበት ነው እየሄደባቸው ያለውና እንግዲህ አሁን ለታ መድብል እንደዛ ቶክሶ ቢመታው ኖሮ ዝና ቢሞት እሱም ወንጀለኛ ነው ብሩክም አይለቀቅም ማለት ነው። ስለዚህ እሱም ወደ ወንጀል ይገባል። ብሩክና ብሩክና ወንድሙ ደግሞ መድብል ታሰሩ ማለት ልጅቷ ደግሞ ምሳሌ ብቻዋን ቀራሽ ማለት ነው። ቅድስት ምን ታደርጋታለኝ መጠየቅ ብዙ ጥያቄ ልትጠይቃት ትችላለች ምሳሌ ማለት ነው። እና ይህ ሁሉ ጥያቄ የአጎቷን ጥያቄ እና የአባቷን ጥያቄ ልትመልስላት አትችልም። ከባድ ነው። ምን ብላ ነው ምትመልስላት የሚለው እንግዲህ በጣም አሳሳቢ ነው። በሩክ ሆን የሚለው ለሁላችንም ማለት ነው። እንግዲህ ምሳሌ ድራማ ላይ የምንመለከተው ወንድምነት እንግዲህ እስከምን ጥግ እስከ እንደሆነ ጓደኝነትም እንደዛው አባት ደግሞ ምን ያህል ልጁን እንደሚወድ ለልጁ ደግሞ እራሱን አሳልፎ እንደሰጠ ነው የምንመለከተው ማለት ነው። ልጁን አድኖ እሱ ሞተ። ምን ዋጋ አለው? እኛ እንግዲህ ምኞታችን ልጁን አድኖ በደስታ ከቅድስት ጋራ ተጋብተው ይኖራሉ የሚል ነበር ምኞታችን። ለትንሽ ሰርግ ደግሰን ከቅድስት ጋራ ልናጋባቸው ስንል እንግዲህ እሱ ጥያቄ አቅርቦ በቃ ፍቅራቸውን ሊቀጭ ነው ስንል ወጥቶ አልተመለሰም፣ በዛው ቀረ ማለት ነው። ጋሼ ግን እንደዚህ ማድረግ አልነበረበትም ማለት ነው። እና ምኞታችን አልተሳካም። እና ለወደፊት ደግሞ ሰላም ከሆነ ከተለቀቀ ተመልሶ እናየዋለን ማለት ነው። እና ምሳሌ ድራማ በጣም የአባትነት ጥግ የወንድምነት ጥግ ነው የምናይበት፣ እና የጓደኝነት ጥግ ነው የምናይበት። እና እናንተ ምን ተማራችሁ ከምሳሌ ድራማ አባቶች፣ ሁሉም አባቶች ሆኖ እንደዚህ ናቸው ለልጆቻቸው ትልቅ ቦታን ያላቸውና ቀጣይ ቪዲዮ እስከምንገናኝ ጀርሰን ብቱልኝ